ተመልሰናል። አድማቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ነው የምትገኙትን። የኔሽንስ ሊግ ጨዋታዎችን እያነሳን ነው የምንገኘው። ሌሎች ጨዋታዎችም ተደርገው ነበር። ትናንትና ፖርቱጋልን ከ የፖርቱጋል ብሔረ ቡድን ከዴንማርክ ብሔረ ቡድን ካገናኘው ጨዋታ በፖርቱጋል አሸናፊነት ተጠናቋል። አምስት ለሁለት ነው ፖርቱጋል አሸነፈችው። ይህንን ጨዋታ እንመልከተው። የመጀመሪያው ጨዋታ ዴንማርክ ላይ አንድ ለዜሮ ተጠናቆ እንደነበር ይታወሳል። ትናንትና ክርስቲያኖ ሮናልዶ የፍጹም ቅጣት ምት ስቷል። በዚህ ጨዋታ ላይ ቀዳሚ ሊያደርጋቸው የሚችለው የፍጹም ቅጣት ምት ነበር። ደካማ ነበረ በክርስቲያኖ ሮናልዶ በኩል የተመለከትነው ምት። ይህንን ጉዳይ እንመልከተው። ፖርቱጋላዊያን ከጀርመን ጋር ነው የምትገናኙ። በጣም ትልቅ ጨዋታ ነው ሌላ በጣም ትልቅ ጨዋታ ነው የሚሆነው። ትላንትና በጆዜ አልቫላዴ የተደረገ ጨዋታ ነው በሊዝበን የበቀደሙ የኮፐንሃገን ጨዋታን አንድ ለዜሮ ተሸንፈው ስለነበር የመጡት ያንን የመቀልበስ እዳ ነበረባቸው። የመጨረሻው ሰላሳ ደቂቃ በጣም ግሩም ነበር ለፖርቱጋል ብሔራዊ ቡድን ጎሎቹን ያስቆጠሩበት የመጨረሻው ሰላሳ ደቂቃ የመጀመሪያው ሀያ ደቂቃም በጣም አስደናቂ ነበር። ለነገሩ የፍጹም ቅጣት ምት ክርስቲያኖ የሳተበት የመጀመሪያው የጨዋታው ምዕራፍም እንደዚሁ በጣም ጥሩ ነበር። ከዛ በኋላ ግን የመጀመሪያው አጋማሽ እያበቃ ሲሄድ በፖርቱጋል ብሔራዊ ቡድን በኩል ጨዋታውን የጀመሩበት ጥንካሬ አልነበረም። እኔ አሁን አሰልጣኙን የተጠራጠርኳቸው ነው፣ ሮቤርቶ ማርቴኔዝን ከዚህ በፊት በቤልጅየም ብሔራዊ ቡድን ብዙ ሰዎች ዲስክሬዲት ያደርጓቸዋል። የ2018 ዓለም ዋንጫ ላይ ደህና ቡድን ሰርተው ነበር፣ ሶስተኛ ሆኖ የጨረሰ ቡድን በእርሳቸው ስር የሚቀጥለውን የአለም ዋንጫ ያሸንፋሉ ወይ? ያለፈው የአውሮፓ ዋንጫ ጥሩ መልእክት ያስተላለፈ አይመስልኝም። ትላንትና በአራት 3 3 ነበር የተጫወቱት ቪቺኛን፣ ብሩኖ ፌርናንዴዝን፣ ቤርናርዶ ሲልቫን አማካይ አድርገው ዳሎ ኢንቨርት የሚያደረግ ከቀኝ ወደ ውስጥ እየገባ የሚጫወት ተጫዋች ያደረጉት። ስለዚህ አንደኛው ውሳኔያቸው የነበረው እሱ ነው እና ጨዋታውን እንዳነሳሁት ክርስቲያኖ የፍጹም ቅጣት ምቱን የሚያስቆጥር ኖሮ ምናልባት የቤት ስራው አስቀድሞ ሊቃለል ይችል ነበር። አንዳንድ ውሳኔዎች ወስነዋል። በቀደም ዣኔቬሽን ነበር ከቪቺኛ ጋር አንድ ላይ ያጣመሩት። ትላንትና ግን ብሩኖን ሲልቫን አንድ ላይ ቤርናርዶ ሲልቫን አንድ ላይ አድርገው የበለጠ ኦቨርላፕ የሚያደርገው የመስመር ተከላካይ ነበረው። ኑኖ ሜንዴሽ ነው። በኔ አስተያየት ሜቢ የጨዋታው ኮከብ እሱ ሊሆን ይችላል። ተቀይሮ ገብቶ ፍራንሲስኮ ትሪንካው ጎሎች ስላስቆጠረ እሱ የበለጠ ርዕስ መሳቡ አይቀርም፣ ግን ኑኖ ሜንዴሽ በጣም ግሩም ነበር። ያው ብዙ ጨዋታዎችን በተመሳሳይ ጊዜ ማየት ፈተና እንዳለ ሆኖ ማለት ነው ከሱ ፊት የሚጫወተው ራፋኤል ሊያ የሆነ መቼ እንደሚነቃቃ እና ወጥ ሆኖ እንደሚጫወ ፖቴንሻሊ ካየ ሽው ከዓለም ምርጥ ተጫዋቾች መካከል አንዱ መሆን ነበረበት። በዚህ ጊዜ የኤሲ ሚላን የሴሪያ ሻምፒዮንነት ሲዝን ውስጥ ያሳየውን ብቃት በየአመቱ መድገም አልቻለም። አሁንም ጨዋታ ላይ አንዳንድ ፍላሾች ታያለች አንዳንድ ቄንጦች አንዳንድ ግሩም ፓሶች ታያለች። ግን በወጥነት ይህንን የሚያደርግ ተጫዋች አይደለም። የዴንማርክ ብሔራዊ ቡድን በተመሳሳይ በአራት ሶስት ሶስት ፎርሜሽን፣ ግን ቡድኑ ኳስ በሚያጣበት ጊዜ የአራት አራት ሁለት ወይም ኦፍ ቦል አራት አራት ሁለት ሆኖ ኤሪክሰንን ወደፊት አድቫንስ አድርገው ከሆይሉንድ ፊት የሚያደርግ ሁለቱ የቀኝና የግራ ክንፍ ተጫዋቾች ሊንድስትሮምና ኢዛክሰንን ወደኋላ የሚመልስ በጣም ሁለት አሪፍ የመከላከል ብሎኮች ያሉት ቡድን ነው። እዚህ ላይ ፓትሪክ ዶርጉ አሁን ብሔራዊ ቡድኑ ተጠርቷል። እንደምታውቁት ዶርጉ ልክ እንደ ሌቼ ሁሉ የዊንግ ባክ ሲስተም ስላልሆነ የፉል ባክ ሲስተም ነው ያለው። ስለዚህ የግራው የመስመር ተከላካይ ሆኖ የተጫወተው ጥፋትም የሰራው እሱ ነው። ክርስቲያኖ ላይ የፍጹም ቅጣት ምት አግኝቷል። ፖርቱጋል ብሔራዊ ቡድን ገና በስድስት ደቂቃ ውስጥ ሊመራ ይችል ነበር። በቀደም ስለ ፍጹም ቅጣት ምቶች ስናነሳ ጎል ኪፐር ዲፔንደንት የሚባል የፍጹም ቅጣት ምርት ቴክኒክ አለ። ክርስቲያኖ በሁሉ መንገድ የፍጹም ቅጣት ምርቶች ያስቆጠራል። ግን ትላንትና ወደ አንድ አቅጣጫ እስኪያጋድል እየጠበቀ ነበር። ካስፐር ሽማይክል መጣ፣ ተንደረደረ፣ ቆም አለ። ካስፐር ሽማይክል ወዴትም አልሄደም። አሁን አንዳንድ ፕሌየር ወይም ጂኬ ዲፔንደንት ሲሆን የፍጹም ቅጣት ምቱ ተጫዋቾች ድንገት ኮንፊውዝድ ይሆናሉ። ግብ ጠባቂ ወዴትም አልሄደም። በጣም ተጠግተሻል ወደ ኳሱ። ስለዚህ ባክሊፍት የለውም ወይም ኃይል ጀነሬት ማድረጋት ሲም በጣም ቀላል ፓስ ነው የሚሆነው። ግብ ጠባቂ አወቀበት። ክርስቲያኖ ከዚህ የደከመ የፍጹም ቅጣት ምት ብዙ ሲመታ ላየ ነው የተዋጣለት የፍጹም ቅጣት ምት ስፔሻሊስት ስለሆነ፣ ግን ሌላ መጥፎ ትውስታ ይጠራ አለ። በአውሮፓ ዋንጫው ከስሎቬኒያ ጋር በነበረው ጨዋታ የፍጹም ቅጣት ምት ስቶ ነው። ሼሽኮም ስቷል፣ በኋላ የስሎቬኒያው አጥቂ ግን ባለፈው የነበረው ኢንተርናሽናል ውድድርም ላይ የፍጹም ቅጣት ምት ስቶ ነበር እና ይሄ ነጥብ የፖርቱጋል ብሔራዊ ቡድን እስከ ሀያኛው ደቂቃ ዶሚናንት ሆኖ ቢቆይም ግን ለዴንማርኮች የሆነ ሊፍት ሰጥቷቸዋል። እግር ኳስ አንዳንዴ በእንደዚህ አይነት ነጠላ ሞመንቶች ላይ የሚመሰረት ነው። አንድ ያገኙት ሊፍት፣ ያ የፍጹም ቅጣት ምት መሳት። ካስፐር ሽማይክል ደግሞ በጣም ጥሩ የፍጹም ቅጣት ምት የማዳን ትራክ ሪከርድ ያለው ግብ ጠባቂ ነው። በጣም ጥሩ ግብ ጠባቂ ነው። ግን በተለይ ከሰላሳኛው ደቂቃ በኋላ ገደማ ያ የፖርቱጋል ብሔራዊ ቡድን የጀመረበት የበላይነት መጠን አልቀጠለም። የፖሴሽን መጠኑ አለ ግን ግብ ጠባቂው ሽማይክልን ብዙ እንዲሁም ከሱ ይልቅ ሀያ ምናምነኛ ወደ ሀያ ሁለት ሀያ ሶስተኛ ወደ ቃ ላይ ጆጎ ኮስታን ሙከራ እንዲያድን አስገድዶት ነበር። ራስሞስ ሆይሉንድ የበቀደሙ ጨዋታ ላይ ተቀይሮ ገብቶ ጎል ያስቆጠረው ተጫዋች ስለዚህ፣ ያንን ጨዋታውን የጀመሩበትን መንገድ አልቀጠሉም። ከማብቃቱ በፊት የብሩኖ ፈርናንዴዝ ኳስን ነው አይደለም፣ ዮዋኪም አንደርሰን ራሱ ላይ ያስቆጠረው። አሁን ሌላ በፕሪሚየር ሊግ የሚጫወት የፉልሃም ተጫዋች ነው። የመጀመሪያ አጋማሽ ከማብቃቱ በፊት ነው አንድ ለዜሮ የሆኑ አድቫንቴጅ ፖርቱጋል ነበር። ግን ከእረፍት ሲመለስ ግን በማጥቃቱ በኩል በተለይ የዴንማርክ ብሔራዊ ቡድን በጣም የተሻሻለ ነበር ክሪስቴንሰን ጎል አስቆጠረ። ስለዚህ ጎል አስቆጠሩ ማለት ዴንማርኮች ጨዋታው አንድ ለአንድ ሆነ ማለት ነው። ልክ እንደዛ ሲሆን የሚያልፈው የዴንማርክ ብሔራዊ ቡድን የመጀመሪያውን ጨዋታ አንድ ለዜሮ አሸንፎ ስለነበር፣ በኋላ ክርስቲያኖ ጎል አስቆጠረ። ለክርስቲያኖ ጎል ያስፈልገው ነበር። ያው ዲስካሽኑ ላይ አለ እንደምታይ ተወደደም ተጠለ አይ ቲንክ የክርስቲያኖን ሂስቶሪካል ተጫዋች መሆን አይደለም ሰው ጥያቄ ምልክት ውስጥ የሚያስገባው ታሪካዊ ተጫዋች የመሆኑ ነጥብ አይደለም። ጥያቄ የሚያስገባው ያዛልቃል ወይ ክርስቲያኖን አሁን የሚቀጥለው የዓለም ዋንጫ ሲመጣ አርባ አንድ አመት ይሆኗል። ማንም ሰው ደግሞ ክርስቲያኖም፣ ፔሌም፣ ሜሲም፣ ማራዶና ማንም ሰው በተፈጥሮ ህግ ይወሰናል። ሰዎች ልክ እንደዚህ ሲሆኑ ፍጥነታቸው ይቀንሳል። ፕሬስ ማ አሁን ለአልሳድ ለአልናስር እየተጫወተ ያለው ያለ ምክንያት አይደለም። ወይ ሜሲ ለኢንተር ማያሚ እየተጫወተ ያለው ያለ ምክንያት አይደለም። አሁን ያሉበት ደረጃ ለማድሪድና ለባርሴሎና ስለማያጫውት እና የሆነ ኢሉዥን አለ ለእነዚህ ሰዎች ካለ አድናቆት ብቻ መነሳት የለበትም። የሆነ ኦፒኒየን እንደዛ ከሆነ ሱፐርፊሻል ነው የሚሆነው፣ የተሟላ አስተያየት አይሆን። ይሄ ጥያቄ አለ፣ ለወደፊቱም ቢሆን ለሚቀጥለው የዓለም ዋንጫ የተሻለ ያዘጋጀናል ወይ? በተለይ ደግሞ ያኔ ተጨማሪ አንድ አመት ምናምን ይጨምራል እድሜው ላይ አሁን የሚቀጥለው ሀያ ሀያ ስድስት ሰኔ ላይ በአሜሪካ ሞቃት የአየር ጠባይ ነው የሚደረገው። ለማንኛውም ግን ያ አድቫንቴጅ ለ ለፖርቱጋል የሰጠ ጎል ነበር ያስቆጠሩ ክርስቲያኖ የሚያስቆጠራቸው አይነት ከሆኑ ሌት ልዩ ትክክለኛው ቦታ ላይ መገኘት ግብ ጠባቂው ሲተፋ ዛ ቦታ ላይ መገኘትን የሚጠይቅ አይነት ትክክለኛው ፖዚሽን ላይ መገኘትን የሚጠይቅ አይነት ጎል ነው የተቆጠረው። ግን ክርስቲያን ኤሪክሰን ለማንቸስተር ዩናይትድ ብዙ ጨዋታዎች የሚጀምር ተጫዋች ባይሆንም ግን የኢንተርናሽናል ፉትቦል ፍጥነት ለአንዳንድ ተጫዋቾች ይሆናል። በተለይ ለአማካዮቹ ለእንደ ሞድሪች ለኤሪክሰን አይነት ተጫዋቾች ያኔ ነው አሰልጣሚ የግድ ቤንቹን ማየት የነበረበት፣ አዳዲስ ኤነርጂ ማስገባት የነበረበት። ለዚህ ነው ፍራንሲስኮ ትሪንካው ተቀይሮ ገብቶ ሁለቱን ጎሎች ያስቆጠረው። ተጫዋች በሩበን አሞሪም ስፖርቲንግ ሊዝበን ውስጥ በጣም የተሻሻለ ወደ አንድ ክለብ ከሄደ በኋላ አንድ ተጫዋች በዛው ጠፍቶ እንደማይቀር ያሳየ ነው። ወደ ባርሴሎና መጣ። ሲመጣም ዲ ሜሲ ቦታ ላይ ሊጫወት የመጣ ግ ሜሲ ነበር ያ ባርሴሎና። ስለዚህ ብዙ መሰለፍ አልቻለ። ደንቤሌ ነበር ብዙ መሰለፍ አልቻለ። ማልከመን አምጥተዋል ለቦታው ብዙ ፉክክር ነበረበት ከማብቃቱ በፊት በመጨረሻዎቹ ደቂቃዎች አቻነቱን ጎል ልክ ተጨማሪ 30 ደቂቃ ውስጥ ከገቡ በኋላ በ48 ሰከንድ ውስጥ ደግሞ ሌላ ጎል ያስቆጠረውና አድቫንቴጅ የሰጣቸው እሱ ነው። እንደውም ፈጣኑ ጎል መሰለኝ በኤክስትራ ታይም በተጨማሪ 30 ደቂቃ ውስጥ በኔሽንስ ሊግ ታሪክ ፈጣኑን ጎል ያስቆጠረው እሱ ነው። ውብ ጎል ነው የመጨ 87ኛው ደቂቃ ላይ ሶስት ለሁለት ሲሆኑ ያው በድምር ውጤት ሶስት እኩል ስለሆኑ ነው ወደ ተጨማሪ 30 ደቂቃ ፎርስ ያደረጉት። ኦኬ እኔ ሰዎች ከክርስቲያኖ ጋር ብቻ እንዲያገናኙት አልፈልግም። ግን ከዛ በኋላ ያየሁት የፖርቱጋል ብሔራዊ ቡድን ግን አንደኛ አሰልጣኙ ለውጥ አደረጉ። በዘጠናኛው ደቂቃ ላይ ክርስቲያኖ ወጣ፣ ጎንካሎ ራሞስ ገባ። ዦታ ቀድሞ ገብቶ ነበር፣ ትሪንካዎ ከዛ በኋላ ገብቷል። እነዚህ ወጣት ተጫዋቾች ናቸው። አሁን የመጨረሻው ሰላሳ ደቂቃና እነዚህን ለውጦች ማድረግ ከጀመሩ በኋላ ያየ ነው የፖርቱጋል ብሔራዊ ቡድን ደግሞ የተለየ የእግር ኳስ አይነት የተጫወተ ነው። ፍራንሲስኮ ትሪንካዎ ሲገባ ምን ሆነ? ትሪንካዎ፣ ዦታ፣ ራሞስ ከፊት አሉ ማለት ሶስት አፍላ ከፍተኛ ኤነርጂ ያላቸው ተጫዋቾች አሉ ማለት ነው። ፕሬስ ማድረግ ይችላሉ። ክርስቲያኖ ሲጫወት ኤፊሸንት ጎል አስቆጣሪ ነው። ጥሩ ክሮስ ምት ወደ ሳጥን ማሻገር ምትሺ ከሆነ አሪፍ ፓሶች ካሉ እነዛ ሙቭመንቶች መጨረስ ይችላል። አይ ቲንክ በእግር ኳስ ታሪክም እስካሁን ድረስ እግር ኳስ ካየንበት ጊዜ ጀምሮ እና በታሪክም ስማቸው ከተሰነዱ ተጫዋቾች መካከል የክርስቲያኑን ያህል ጎል አስቆጣሪ እግር ኳስ አልነበራትም። አሁን አንድ ሺህ ጎል ሊሞላ ሰባ አንድ ጎል ነው የቀረው። ዘጠኝ መቶ ሀያ ዘጠነኛ ጎሉ ነው ትላንት ነው ያስቆጠረው። ለምሳሌ ግን ኢንቴንሲቲ የምትፈልጊ ከሆነ አግሬሲቭ የእግር ኳስ ስታይል የምትፈልጊ ከሆነ አስራ አንድ ተጫዋቾች በጋራ ፕሬስ የሚያደርጉበት ከሆነ እኔ ይህን ተመሳሳይ ያስተ ስለ ቪኒም ስለ ምባፔም ስለ ሌላም ተጫዋች ሰጥቻ ያውቃል። ኦፍ ዘ ቦል አንዳንዶቹ ተጫዋቾች በአስር ተጫዋች እንደመጫወት ያደርጉሻል። ፕሬስ ማድረግ አይችሉም። በተለያዩ ምክንያቶች ክርስቲያኖን በአርባ አመቱ መቼስ እንዲሯሯጥ ፕሬስ እንዲያደርግ ለተጠይቀ አትች። እነዚህ ተጫዋቾች ሲገቡ ግን አሁን ክርስቲያኖን በስሞል ዶዝ መጠቀም ይችላል ወይ ነው ለእኔ ጥያቄው ያንን የቤንችነት ኃላፊነት ሰጩ ትችላለች ለክርስቲያን በቀደም አለ የቤንች ሆኜ ፖርቱጋል ካሸነፈ ሞኬ ችግር የሉም። ያንን በስሞል ዶዝ የመጫወት ያንን ሀያ ሁለት ዓመት የቆየበትን ኤክስፒሪየንስ የመስጠት ፈቃደኝነት የሆነች ከሁለት ሺህ ሀያ አራት ከሁለት ሺህ ከሁለት ሺህ አራት እስካሁን ድረስ ሲጫወት ለሀያ አንድ ለሀያ ሁለት ዓመት ሲጫወት አየ ነው ኤክስፒሪየንሱ ብዙ ነው። ያንን ምንድነው የቢት ፓርት ተጫዋችነት ኃላፊነት ለመቀበር ፍቃደኛ ይሆናሉ፣ አላቅም ግን አይቲንክ በተለይ የሚቀጥለውን የዓለም ዋንጫ የሚቀጥለውን የአውሮፓ ዋንጫ ደግሞ የሚያስቡ ከሆነ ሁለት ሺ ሀያ ስድስት ሁለት ሺ ሀያ ስምንት የሚያስቡ ከሆነ ከባድ ውሳኔ ቢመስልም ግን ማድረግ መጀመሪያ ያለባቸው ይመስለኛለን። የመጨረሻው ሰላሳ ደቂቃ የአንድ ቡድን ኤግዚቢሽን ነው የነበሩ ከትሪንካው ከዦታ እና ከጎንካሎ ራሞስ መግባት በኋላ የአንድ ቡድን እግር ኳስ ነው የነበረው። በተለይ የጎል እድሎች በመፍጠር አደገኛ በመሆን የመጨረሻው ሀያ አምስት ደቂቃ ላይ የበለጠ በትራንዚሽን ለመጫወት እድል ሰጣቸው። ኳስ መጠኑ አነስተኛ ነበር፣ አርባ ምናምን ፐርሰንት፣ አርባ አምስት አርባ ስድስት ፐርሰንት፣ ግን የበለጠ ኤጅ የነበረው እና እኔ ሊያየውንም እንደዛ ነው ማየው። ይለግማል ሊያየውን ቢሆን ወጣትም ቢሆን የእሱ ችግር የወጣትነት ችግር አይመስለኝም። የእሱ ችግር የሜንታሊቲ ጉዳይ ነው። ፈቃደኛ ሯጭ አይደለም። ሌሎችም የማጥቃት ለውጦች ብቻ አድርገዋል። ትሪንካው ብቻ ሳይሆን ኮንሴሳውም ገብቷል። ኮንሴሳው ከዳሎ የበለጠ ክሬቲቭ ተጫዋች ነው። አማካይ ላይ ሩበን ኔቬሽን ያደረጉ አራት ሁለት ሶስት አንድ ሆነ። ብሩኖ ፌርናንዴዥ ከቤርናርዶ ሲልቫ ጋር ወደፊት የበለጠ ጠጋ ብሎ እንዲጫወት ተደረገ። ብሩኖ ፈርናንዴዝ ማነው። ሩበን ነቬች ደግሞ የበለጠ ሰፊ ስፔስ መከላከል የሚችል ተጫዋች ነው እና መጨረሻ ላይ እንግዲህ አምስቱን ጎሎች በዚህ መንገድ አስቆጥረው፣ ተቀይሮ የገቡት ብዙዎቹ ተጫዋቾች ትሪንካዎ ሁለት፣ ጎንዛሎ ራሞስ ሌላ ጎል አስቆጥሮ መጨረሻ ላይ ፖርቱጋል አሸንፎ ለግማሽ ፍጻሜ በቅቷል። ግን ከጀርመን ጋር አይቀናውም። ቅድም እንዳነሳሁት ከሁለት ሺ በኋላ አሸንፎ አያውቅም። ያ የሁለት ሺው ዩሮ ሁለት ሺ ማለት ነው። ለጀርመንም ለእንግሊዝ መጥፎ አውሮፓ አንድ ምድብ ነበሩ። ፖርቱጋል ግን ያ ቀድሞ የዩናይትድ ምክትል አሰልጣኝ ካርሎስ ኪሮዥ መጀመሪያ 1991 ላይ ወጣቶች አለም ዋንጫ አሸናፊ የነበረው አብዛኞቹ ተጫዋቾች ያሉበትን ቡድን የሰሩት እሳቸው ናቸው ሌላ አሰልጣኝ ናቸው ይዘውት የሄዱት ሶስት ለሁለት ነበር ያሸነፉት ለመጨረሻ ጊዜ የዛሬ 25 ዓመት ነው ያሸነፉት አሁን የኤስ ሚላኑ አሰልጣኝ ሰርጂ ኮንሴሳው ትናንትና ልጁ ሜዳ ውስጥ ነበር ሀትሪክ ሰርቶ ነበር እዛ ጨዋታ ላይ ጀርመን የእግር ኳስ አብዮት አደረገች የሚባለው ከዛ የአውሮፓ ዋንጫ ከምድቧ ከወደቀች በኋላ ነው። አሁን የምናውቀው የትንፍጭ ዱቄቱን አምጭ አይነት ስታይል የተወው እና የበለጠ ኤክስፓንሲቭ ስታይል መጫወት የጀመረው ቡድን የተወለደው ከዛ ቅጽበት በኋላ ነው። ተገናኝተዋል አምስት ጊዜ፣ በአምስቱም አጋጣሚ ጀርመን ነው ያሸነፈው። የቅርብ ጊዜ ግንኙነታቸው የ2020 የአውሮፓ ዋንጫ ነው። ክርስቲያኖ ሮናልዶ እና ዲዮጎ ጆታ ለፖርቱጋል ጎል አስቆጥረው ነበር በኋላ ግን ሩበን ዲያስ ራሱ ላይ ራፋኤል ጊሬሮ ራሱ ላይ ካይ ሀቨት ሮቢን ጎሰንስ ጎሎች አስቆጥረው ጀርመን አራት ለሁለት አሸንፋ ነበር በ19 ጨዋታ 11 ጊዜ ጀርመን ነች ፖርቱጋልን ያሸነፈችው ነገሩ በእግር ኳስ ታሪክም ያው ጀርመን የበለጠ ትልቅ ሀገር ነው አራት ያለም ዋንጫ ያሸነፈ ሶስት የአውሮፓ ዋንጫ ያሸነፈ ትልቅ ስምንት ያለም ዋንጫ ፋይናል የደረሰ ትልቅ የእግር ኳስ ሀገር ነው በርግጥ ጨዋታው ነው ሙኒክ ላይ ነው የሚደረገው ሰኔ ነው እንግዲህ የሚገናኙት አንድ የሚያሸንፍ ና ያለ እኔ ግን በሮቤርቶ ማርቲኔዝ ያኔ የአውሮፓ ዋንጫ ላይ ወደ አውሮፓ ዋንጫው እስኪመጡ ድረስ የቡድኑ ጉዞ ጥሩ ነበር። የአውሮፓ ዋንጫው ላይ ግራ የሚያጋቡ ታክቲካዊ ውሳኔዎችን ወስኗል። ይኸው ክስ ነበረበት የቤልጅየምን ትውልድ አልተጠቀምበትም በሚገባ በሚል እሱም ማርክ ቪልሞትስም ተመሳሳይ ክስ ይቀርብባቸዋል። ይኸው ነገር እየተደገመ ይመስለኛል። የስኳድ የተጫዋቾች ያጠቃቀሙ ትክክል አይመስለኝም አሰልጣኙ ትናንትና። ግን እንግዲህ እንደምንም ዴንማርክ ዴንማርክ በጣም ጥሩ ቡድን ነው። በጣም በጣም ጥሩ ቡድን መጨረሻ ላይ እንግዲህ በተጨማሪ ሰዓት ባስቆጠሯቸው ሶስት ጎሎች አሸንፈው አምስት ለሁለት ለግማሽ ፍጻሜ በቅተዋል። የመጀመሪያው ውድድር አሸናፊ ነበር። በነገራችን ላይ ፖርቱጋል የመጀመሪያው የኔሽንስ ሊግ ውድድር አሸናፊ ነበር። አሁን ለሌላ ግማሽ ፍጻሜ በቅተዋል።